የፌዴሬሽን ምክር ቤት በሕዝበ ውሳኔ የምርጫ ስርዓት ራሳቸውን መልሰው ሪፎርም ካደረጉ የክልል ባለድርሻ አካላት ጋር እየተወያየ ነው። በአዲስ የተደራጁ ክልሎች ውስጥ በሚኖሩ ብሔሮች፣ ብሔረሰቦችና ሕዝቦች መካከል ጠንካራ ህብረ ብሔራዊ አንድነት ማጎልበት የውይይቱ ዓላማ ነው። በተጎራባች ክልሎች መካከል ያለውን ጠንካራ ትስስር ለማጠናከር የተጀመሩ የልማት ስራዎችን በሕዝቦች ተሳትፎ በዘላቂነት እንዲቀጥሉ ለማስቻል ያለመ ስለመሆኑም ተነግሯል። በአዲስ አበባ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 ይፋ ይሆናል። በሀገሪቱ የሚገኙ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ እየተካሄደ ነው። ከ375 የግል ከፍተኛ ትምህርት ተቋማት ውስጥ 85ቱ አስፈላጊውን መስፈርት ባለማሟላት ከትምህርት ስርዓት ራሳቸውን በማግለል ተማሪዎቻቸውንና የተማሪዎቻቸውን ማስረጃ ስራ ላይ ለሚገኙ ተቋማት እያስተላለፉ እንደሆነም ተሰምቷል። ተቋማቱ 50 በመቶ የዳግም ምዝገባ መስፈርቶችን ማሟላት ይጠበቅባቸዋል። በዳግም ምዝገባው የሚቀጥሉና የማይቀጥሉ ተቋማት መረጃ ለህዝብ ይፋ እንደሚደረግ እና በክልሎች የተጀመረው የዳግም ምዝገባ ስራም በአጭር ጊዜ ውስጥ ይፋ እንደሚደረግ ለማወቅ ተችሏል። የሶማሌ ክልል የገቢዎች ቢሮ ባለፉት 11 ወራት ከ16.4 ቢሊዮን ብር በላይ ገቢ ሰበሰበ። ቢሮው በበጀት ዓመቱ 17.6 ቢሊዮን ብር ገቢ ለመሰብሰብ ማቀዱንም ጠቁሟል። በክልሉ ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል በማቋቋም በተሰራው ስራ የተሻለ ውጤት እየተመዘገበ መሆኑም ተነግሯል።